የህግ የበላይነት ሰፍኖ ዲሞክራሲ መጥቶ አምባገነን የሚል ነገር ከሀገራችን ጠፍቶ ልክ እሱ ኢንቪዥን እንዳደረገው እንደዛ አይነት ሀገር ውስጥ ለመኖር ያብቃን እላለሁ። አመሰግናለሁ። እሺ፣ አመሰግናለሁ ድላይት ኤልያስ። ሰላም ቤተሰብ እንዴት ናችሁ? ላይ ምታችም ያላችሁ ቤተሰብ እንዴት ናችሁ? አዎ ዛሬ የታላቁ እስክንድር ነጋ የአርበኛ እስክንድር ነጋ ልደት ቀን ነው። በእውነት ድለህት እንዳለችው ለእኛ እንግዲህ ይሄ መከራ ለበዛበት ህዝብ እኛ እንኳን ተወለድክልን የምንልበት ለጠላቶቹ ደግሞ ያው ሌት ተቀን የማይተኙት ለጥፋቱ ለእነሱ ደግሞ እንኳን ተወለደባቸው እንላለን። በጣም ትልቅ ቀን ነው። ይሄ የአማራ ሕዝብ ብሎም አጠቃላይ የኢትዮጵያ ሕዝብ መከራ ገና ገና ከመጀመሪያው ከገባቸው በጣም ጥቂት ሰዎች በጣም ጥቂት ሰዎች መካከል አርበኛ እስክንድር አንዱ ነው። ማንም ማየት በማይችልበት ወቅት ማለት ነው። በቃ ሆይ ሆይ ታው አንዳንዴ አለ አይደለም። ግርግር እኮ ብዙ ነገር ይሸፍናል። ዝም ብለን ብዙ ብዙ ተከታይ ነው እንደምታውቁት እንደ መንገድ ነው ብዙ እና ማንም ምንም ማየት በማይችልበት ወቅት ገና ከጥንስሱ የወያኔን ችግር ፈጣሪነት ከተረዱት በጣም ጥቂት ሰዎች መካከል አሉ። ግን ሰው ሊረዳ ያልቻለ ማለት ነው። እና ያ ሊረዳው ያልቻለበት ደግሞ መንገድ እስካሁንም ቀጥሏል። የሚያሳዝነው እሱ ነው። መከራችንንም እየበላን ስቃያችንም እያየን አብረን እየሞትን አብረን እየሞትን ይሄ እንግዲህ ገና ገና ከስንት ዓመት ጀምሮ ይሄ ችግር የገባው ሰው አሁን ደግሞ ብሎ ብሎ በሰላማዊ እንትን የምታውቁት ነው። በጣም ብዙ ደረጃ የሄደ ሰው ነው፣ በሰላማዊ ትግል በዓለም አቀፍ ደረጃ ሁሉ ሪኮግኒሽን ያገኝ ሰው ነው። እና ያንን ሁሉ ብሎ ብሎ ታክቶ መጨረሻ በቃ ለሕዝቡ ብሎ መስዋዕትነት ለመክፈል ጫካ የገባ ሰው ነው። እና ይሄን ሰው አሁንም የሚታገሉት አሉ። በሚገርም ሁኔታ ያልገባቸው ማለትም በዚሁ ትግል ላይ አለን የሚሉ ናቸው። ግን አምርረው የሚጠሉት መንገዱን ለማሰናከል የማይታክት የሆነ ስራ የሚሰሩ እስቲ ይላሉ ሰዎች እንግዲህ ይህን ያህል መስዋዕትነት ከፍሎ የልጁን የቤተሰቡን የራሱን ህይወት ትቶ ለዚህ ለመከራ እየበዛበት ላለ መከራውን እያየ ላለ ህዝብ መስዋዕትነት ለመክፈል እያየ ያለውን መከራ እያያችሁ ይህንን እንኳን ሪኮግኒሽን መስጠት አይፈሉም። ምን አይነት ጨካኞች እንደሆኑ በቀላሉ ኢንተርናሽናል ኮ ወደ ፊት ለፊት ለመምጣት ማለት ነው አማራ እየደረሰበትን ያለ ስቃይ ሀገሪቷ የገባችበትን ማጥ በደንብ አርጎ ጠንቅቆ እነሱም የሚያውቁት ማለት ነው። እነሱም በደንብ ጠንቅቀው የሚያውቁት በጋዜጠኝነት ሙያው በሰላማዊ ትግል እንቅስቃሴው አሁንም እያደረገ ባለው ነገር በጣም ከፍተኛ የሆነ ተቀባይነት ያለው ሰው የምታውቁት ነው። የአሜሪካ ስቴት ዲፓርትመንት ኮንትሮል በጣም ክሎዝ የሆነ እንትን ያላቸው ሰዎች ናቸው። ከስር እንደተፈታ የታቸዋል ቢሮ ድረስ ጠርቶ ያናገረው ሰው ይህን ሰው አክሰስ ማድረግ ማለት በጣም እኛ ግን ለራሳችን በቃ ችግር አለብን እና ምን የሚበጀንን ነገር ማ ግን ስለተሰራብን ስለተሰራብንም ያ ችግር አለ። ግን መውጫችን የሆነ በጣም ተሰሚነት ያለው በኢንተርናሽናል ኮሚኒቲውም ሆነ በምዕራባውያን ሀገሮች ኢቨን በኢትዮጵያም ደረጃ ስታዩ፣ በኢትዮጵያም ደረጃ እኮ ስታዩ አሁን የአማራን ትግል እንደምታውቁት ነው። እንደ ቦንድ ሆኖ እንደ ቦንዴጅ ሆኖ ያያይዙ ያዘ ሰው ለዚህ ነው። ባይዘው ወይ ታርጌት የሚደረግበት እሱም መምታት ማለት ቦንዱን መምታት ነው እና የመበተን ድል አለው በሚል ነው። ጠላት ጠላት ታርጌት ቢያደርገው አይፈረድም። የወዳጆቹ ነው የሚያሳዝን። እና እንደሚታወቀው ከክልሉም ከወጣ በኋላ የምታውቁት ነው በጣም ሪኮግናይዝድ የሆነ አክሰፕታንስ ያለው ሰው ቀድም ያልኩት ልክ ኢንተርናሽናል ኮሚኒቲው አክሰፕት እንደሚያደርገው ሪኮግናይዝ እንደሚያደርገው ሌላውም የብሄር ብሄረሰብ ወዲያውኑ አክሰፕት የሚያደርገው እስክንድር፣ ምንም ችግር የለበትም። በጨዋነቱ በዲሞክራሲ አስተሳሰቡ ለሀገር ሀሳቢነቱ በጣም በጣም የታወቀ ሰው ስለሆነ ዛት ሰዋይ ጠላት ሊያጠፋው እንደዚህ የሚንቀሳቀሰው እሱ የሆነ አይገርመ ነው። ግን ወዳጅ ተብዬዎች የሚያደርጉት እንቅስቃሴ ነው የሚያሳዝነው። ነገር ግን እውነትን የያዘ ሰው ነው፣ በጣም በጣም እውነት ከአፉ እንኳን የሁሉ ሲባል ክፉ፣ እንደማ ባለፈው አይታችኋል። እኔ በጣም ያገረመ እንዴት አድርጎ እንደሚጠነቀቅ ስለ ህገ መንግስቱ አስተያየት ሲሰጥ በማኒፌስቶ ጉዳይ አንስቶ ጋዜጠኛ ሀብታሙ ሲጠይቀው፣ ስለ ህገ መንግስቱ ጋር ተያይዞ ድሬዷን ያው ድሬዷ ኛ ነች ከኛ የሚል በሽተኛ አገዛዝ በዛ ጉዳይ አንስቶ ጠይቆት ነበር፣ ታስታውሳላችሁ እና ኢቭን ያንን እንኳን ያችን ነገር ስለተናገረ እኔ ለመሳደብ ብዬ አደለም እያለ እንዴት እየደጋገመ ሲያስታውስ ህገ መንግስት ተብዬ የምትለዋን ቃል ተብዬ ስላለ ማለት ነው ልል የፈለግኩት እያለ ለማስረዳት የሄደበትን ርቀት አይታችሁም። ይችን እንኳን እንደ ስድብ ቆጥሮ ማለት ነው፣ በፍጹም በስድብ የማያምን ክፉ ነገር በመናገር የማያምን እና ያችን እንኳን ህገ መንግስት ተብዬ ብሎ ስላለ ስለከነከነከነው ውስጡ በቃ እንትን አይቀበልማ በጣም በጣም ንጹህ ሲሆን አፊስ ቨሪ ክሊን እና ህገ መንግስት ተብዬ ብሎ ማለቱ ስለከነከረው ለማስረዳት ያችን የሄደበትን ርቀት አይታቸዋል። እና እና ይሄ ሰው የተወለደበት ዛሬ በጣም በጣም ትልቅ ቀን ነው። አይውሽ ኔም ቢገጣጠም የኔም ትንሽ ከሀምስት ቀን በኋላ ነው በሁለት በጣም ደስ ይለኝ ነበር እና ዛሬ ሴሌብሬት ለማድረግ ያው ከጓደኞች ጋር እየተነጋገን ነው። እናከብራለን። በመንፈስ በእውነት በመንፈስ አብሮን ነው ያለው። ምንም እንኳን በአካል አብረን ባንሆንም በመንፈስ አብረንን። ሁላችንም በዚሁ ስሜት የአርበኛ እስክንድርን የልደት ቀን እንድናከብር በእውነት ሁላችሁንም ለማስታወስ እወዳለሁ፣ እያደረግንም ነው። በጣም ትልቅ ስለሱ ተብሎ ሙሉ ቀን ብንናገር ያው በብዙ መናገር ይቻላል። ምክንያቱም ሁሉ ሰው የሚያውቀው ስለሆነ በጣም በጣም መስኪን ሰው ነው። ንጹሕ ሰው ነው። የህዝቡ የሀገሩ ትልቅ ፍቅር ያለው ሰው ነው። አሁንም በጣም ትልቅ ኃላፊነት ቦታ ላይ ያለ ሰው ነው። እንርዳው ነው ከሱ ጀርባ ሆናችሁ አሁን ስሙን ብቻ መጥራት አይደለም። አርበኛ እስክንድር የተነሳበትን ዓላማ ያየውን ነገር የእሱ የነበረውን ቪዥን ማሳካት ላይ ነው። እሱን መደገፍ ማለት መርዳት፣ መከተል ማለት ያ ነው። እሱ ይሄን ቪዥን የሚያደርገው ይሄ ነበር በቃ